እንዴት አመሽታችኋል ተመልካቾች የቲቪ 57 የቢዝነስ ዜና ተጀምሯል መቅደስ እንዳለ መረጃዎችን እነግራችኋለሁ ለመረጃዎቻችን አጋር የሆነንን ኦሮሚያ ባንክን እናመሰግናለን አብራችሁ ኑ ነው በ2017 በጀት ዓመት 10 ወራት ወደ ውጭ ከተላከ ቡና በሀገሪቱ ታሪክ የመጀመሪያ የሆነውን የኤክስፖርት አፈጻጸም መገኘቱን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። በዚህም 1.86 ቢሊዮን የአሜሪካን ዶላር ተገኝቷል። በበጀት ዓመቱ 10 ወራት ከ240 ሺ ቶን በላይ ቡና ወደ ተለያዩ ሀገራት በመላክ 1.31 ቢሊዮን የአሜሪካን ዶላር ገቢ ለማግኘት ታቅዶ ከ354 ሺ ቶን በላይ ቡናን በመላክ 1.86 ቢሊዮን የአሜሪካን ዶላር ገቢ መገኘቱ ተገልጿል። ለዚህ የላቀ አፈጻጸም ደግሞ የመንግስት የአርሶ አደሩ፣ የአቅራቢው፣ የአልሚው፣ የላኪው እንዲሁም ክልሎችን ጨምሮ የባለ ድርሻ አካላት የተቀናጀ ጥረትና ርብርብ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ተናግረዋል። ይህ የተቀናጀ ጥረት በቀሩት ሁለት ወራት እንዲሁም በቀጣይ አመታትም በበለጠ ሊቀጥል ይገባልም ነው ያሉት። በ2017 በጀት አመት አስር ወራት የተላከው ቡና በመዳረሻ ሀገራት ሲታይ ጀርመን፣ ሳውዲ አረቢያ፣ አሜሪካ ከአንደኛ እስከ ሶስተኛ ደረጃን መያዛቸውም ተጠቁሟል። ላለፉት ሁለት ቀናት በአዲስ አበባ የተደረገው በኢትዮጵያ ኢንቨስት ያድርጉ 2025 የቢዝነስ ፎረም ስኬታማ እንደነበር የገንዘብ ሚኒስትሩ አህመድ ሽዴ ተናገሩ። ከ69 ሀገራት የተውጣጡ ኢንቨስተሮችን ጨምሮ በርካታ የኢትዮጵያ የልማት አጋሮች በተሳተፉበት የቢዝነስ ፎረም የ1.6 ቢሊዮን ዶላር የኢንቨስትመንት ስምምነቶች መጽደቃቸው ተጠቅሷል። የፎረሙን መጠናቀቅ አስመልክቶ መግለጫ የሰጡት የገንዘብ ሚኒስትሩ አህመድ ሽዴ ባለፉት ዓመታት መንግስት ያደረጋቸው ማሻሻያዎች የውጭ ቀጥተኛ ኢንቨስትመንት እንዲያድግ ማድረጋቸው በፎረሙ ላይ ተንጸባርቋል ብለዋል። የማክሮ ኢኮኖሚ ሪፎርማችንም ዋነኛ ማጠንጠኛው ሰፊ ቀጣይነት ያለው ስፋት ያለው ኢንቨስትመንት በኢኮኖሚ ውስጥ እንዲካሄድ ነው። ይሄ ኢንቨስትመንት ደግሞ ከሀገር ውስጥ ከምንሰበስበው ቁጠባ በተጨማሪ የውጭ ኢንቨስተሮችን በስፋት ወደ ኢኮኖሚያችን ማምጣት ዓላማ ያደረገ ነው። በዚህ ረገድ የዛሬ ሁለት ቀን የተደረገው መድረክ ሰፊ ዝግጅት ተደርጎበት በተሳካ ሁኔታ የተካሄደ ነው። ወደ 1.6 ቢሊዮን ዶላር የሚሆን የኢንቨስትመንት ውል የተፈረመበት ነው በኢትዮጵያ ኢንቨስትመንት ኮሚሽን እና በባለሀብቶች መካከል ይሄም ኢንቨስትመንትን በመሳብ ረገድ እጅግ በጣም ውጤታማ ነው። የኢንቨስትመንት ፎረሙ ኢትዮጵያ ያሏትን የኢንቨስትመንት እድሎች ከማስተዋወቅና መንግስት ለውጭ ቀጥተኛ ኢንቨስትመንት የሰጠውን ትኩረት ከማስገንዘብ አንጻር ውጤታማ ስራ የተሰራበት መሆኑን የኢንቨስትመንት ኮሚሽነር ዘለቀ ተመስገን ተናግረዋል። አጠቃላይ የኢትዮጵያ መንግስት በተለይ ለኢንቨስትመንትና መሰል ጉዳዮች ቁርጠኛ መሆኑን በተለይ መንግስት የውጭ ቀጥተኛ ኢንቨስትመንትን ብሎም የሀገር ውስጥ ኢንቨስትመንቱን በመደገፍ ረገድ ያለው ቁርጠኝነት በፖሊሲ በህግ፣ እንዲሁም ደግሞ በተግባርም የተረጋገጠ ስለመሆኑ ደግሞ ሌላኛው ኢትዮጵያ መንግስት ቁርጠኛ ነው ብለን ደግሞ ያንን የምናሳይበት ነው ማለት። ከዚህ አንጻር ስንመለከተው፣ ከሁሉም አላማ አንጻር፣ ካስቀመጥነው ግብ አንጻር ስንመለከተው አጠቃላይ ፎረማችን ያሰብናቸውን ያቀድናቸውን አላማዎች በማሳካት ረገድ በጣም ውጤታማ ስኬታማ ነበር ብለን ልናነሳው እንችላለን ማለት ነው። ኢትዮጵያና የቻይና ሺንቻንግ ግዛት በአምራች ዘርፍ፣ በቴክኖሎጂ፣ በግብርናና በሌሎች መስኮች በጋራ ለመስራት ተስማሙ። በኢትዮጵያ በትግበራ ላይ የሚገኘው የማክሮ ኢኮኖሚ ማሻሻያ ሀገሪቱን ተመራጭ የኢንቨስትመንት መዳረሻ እያደረጋት እንደሚገኝ ተገልጿል። ኤዶማማረ ኢትዮጵያና የቻይናዋ ሺንጂያንግ ግዛት የኢንቨስትመንት ትብብርና የልምድ ልውውጥ በአዲስ አበባ አካሄዱ። በመድረኩ ከፍተኛ የመንግስት የስራ ኃላፊዎችና የሁለቱ ሀገራት ባለሀብቶች ተገኝተዋል። የውጭ ጉዳይ ሚኒስትር ዴታ አምባሳደር ሀድራ በራ ኢትዮጵያና ቻይና በኢኮኖሚ በተለይም በንግድና ኢንቨስትመንት የላቀ ግንኙነት እንዳላቸው ጠቅሰው በቀጣይ በመሰረተ ልማት በአምራች ዘርፍ በግብርናና በቴክኖሎጂ እንዲሁም በሌሎች መስኮች ያላቸውን ግንኙነት ይበልጥ እንዲጠናከር መስራት ይገባል ብለዋል። ኢትዮጵያና ቻይና በጋራ መተማመን በትብብርና ዘላቂ የሕዝብ ለህዝብ ትስስር ላይ የተመሰረተ ታሪካዊና ስትራቴጂያዊ አጋርነት አላቸው። ይህ ግንኙነት ትርጉም ባለው የኢኮኖሚ ተሳትፎ ሁለቱ ሀገራት ያላቸውን አጋርነት በማጠናከር በግብርና፣ በቴክኖሎጂ፣ በአምራች ዘርፍና ሌሎችም የምንሰራበት ነው። ለዚህም ኢትዮጵያ ቁርጠኛ ናት። ኢትዮጵያ በሁሉም መስክ ፈጣን እድገት እያስመዘገበች መሆኑን የገለጹት በኢትዮጵያ የቻይና አምባሳደር ቼን ሀይ ሀገሪቱ ለኢንቨስትመንት ተመራጭ መዳረሻ እየሆነች ነው ብለዋል። ኢትዮጵያ በአፍሪካ ተመራጭ የኢንቨስትመንት መዳረሻ ሀገር ሆናለች። በዚህ በኩል በቀጠናው ለሚገኙ ሀገራትም ማሳያ መሆን ትችላለች። ከዚህ በተጨማሪ ሀገሪቱ የብሪክስ አባል መሆኗ ደግሞ ትብብራችንን ይበልጥ እንድናጠናክር እድል ይፈጥርልናል። የሺንጂያንግ ግዛት ባለሀብቶችም በኢትዮጵያ የተሳካ የኢንቨስትመንት ተሳትፎ እንዲኖራቸው ኤምባሲያችን አስፈላጊውን ድጋፍ እንደሚያደርግ አረጋግጣለሁ። የኢትዮጵያ ኢንቨስትመንት ኮሚሽነር ዘለቀ ተመስገን በማክሮ ኢኮኖሚ ማሻሻያው ኢትዮጵያን ተመራጭ የኢንቨስትመንት መዳረሻ ማድረግ መቻሉን ጠቅሰዋል። ኢትዮጵያና ቻይና ለረጅም ዓመታት የዘለቀና እያደገ የመጣ ግንኙነት የፈጠሩት በመከባበር በስትራቴጂካዊ ትብብርና የጋራ የኢኮኖሚ እድገትን መሰረት በማድረግ ነው። ኢትዮጵያ በመሠረተ ልማት፣ በኢንዱስትሪና በቴክኖሎጂ ዘርፎች ላስመዘገበችው እድገት ቻይና ጉልህ የልማት አጋር ሆና ቆይታለች። በአሁኑ ወቅት የቻይና ኩባንያዎች በማኑፋክቸሪንግ፣ በግንባታ፣ በኤነርጂና በቴሌኮሙኒኬሽን የመሪነት ሚና በመጫወት ላይ ይገኛሉ። የኢትዮጵያ መንግስት ያደረገው የማክሮ ኢኮኖሚ ማሻሻያም ኢትዮጵያ ተመራጭ የኢንቨስትመንት መዳረሻ እንድትሆን አስችሏታል። ወደ ኢትዮጵያ መጥተው ኢንቨስት ለማድረግ የሚፈልጉ የቻይና ባለሀብቶች በልዩ ሁኔታ እንደሚስተናገዱም ተገልጿል። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ131 ብር ከ81 ሳንቲም እየገዛ በ134 ብር ከ45 ሳንቲም እየሸጠ ነው። እነዚህንና ሌሎችም ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችን አብረን እንከታተል። ተመልካቾች የቲቪ አምስት ሰባት የቢዝነስ ዜና አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ምሽት ይሆንላችሁ።